ሲሉ በትንታኔ ወደ ያዝናቸው ዘገባዎች ደግሞ እንመለሳለን። የመማር ማስተማር ስራውን በማጠናከር ተማሪዎች የተሻለ ውጤት እንዲያስመዘግቡ ትኩረት ተሰጥቶ እየተሰራ መሆኑን የምዕራብ ጎጃም ዞን ትምህርት መምሪያ ገለጸ። በትምህርት ዘመኑ በ አንድ መቶ ሁለት ትምህርት ቤቶች ሰማኒያ ዘጠኝ ሺ ሶስት መቶ ሀምሳ ስምንት ተማሪዎች ከቅድመ መደበኛ እስከ አስራ ሁለተኛ ክፍል ባለው የክፍል ደረጃ ትምህርታቸውን በመከታተል ላይ ስለመሆናቸውም ተገልጿል። ራሄል ፍሬው በምዕራብ ጎጃም ዞን ባለፉት ሁለት ዓመታት ሲቆራረጥ የነበረው መማር ማስተማር በተጠናከረ መልኩ ከተጀመረ ወራት ተቆጥረዋል። ተማሪዎቹ ከትምህርት በመራቃቸው የስነ ልቦና ጫና እንደነበረባቸው ገልጸው በአሁኑ ወቅት በደስታ ትምህርታቸውን እየተከታተሉ ስለመሆኑ ይገልጻሉ። ላይ አሪፍ ነው ያለው ነገር መጀመሪያ አካባቢ ነበር ትምህርት ጉለት እናም ነበረ አሁን ላይ ከነበረው ከፊቱም አንጻር የመማር ማስተማር ሂደቱም አሁን ላይ አሪፍ እየሄደ ነው። ተማሪውም ተመምህራኑ በተረጋጋ ሁኔታ ነው ሁላችንም መምህራን እያስተማር ያለው እኛም ተማሪዎችም እየተማርን ያለው በተረጋጋ ሁኔታ ነው። ካምናው በተሻለ ዘንድሮ አሪፍ የሆነ የትምህርት አሰጣጥ አለው ብዬ አስባለሁ። ዘንድሮ ላይ ደስ ይላል። ካምና የተሻለ ትምህርት መነቃቃትም አለ። ሲቀጥል ካምናው አምና ላይ ምንም አልነበረም። ለአስራ ሁለቱ ክፍሎች እናቃቸዋለን። በአንድ ፈረቃም ስለነበረ ተጎርተውን የጨረሱት ዘንድሮ ላይ ደስ የሚል ነገር አለው። የተማሪዎች ከአሁን ስራ አቆቁመን እኛ እንዴት መማር እንዳለብን ምናምን እኛ በተመቸ መንገድ እያካሄድን ነው እያገዙን ነው እነሱም። ሲቀጥል ዘንድሮ ላይ ሙሉ ተማሪው ትምህርት እንዳለ ያውቋል። ተማሪዎቹ በቀጣይ ለሚወስዷቸው ክልላዊና ሀገር አቀፍ ፈተናዎች ዝግጅት እያደረግን ነው ሲሉ በትምህርት ቤቶቻቸው በቂ ድጋፍ እየተደረገላቸው ስለመሆኑ ያነሳሉ። ቲዩቶሪያል እየተጠራን እንማራለን። ከቲዩቶሪያል ባለፈ ደግሞ እኛ ላይብራሪ እየመጣነ የሚከብዱን ነገሮችና አጋዥ መጽሐፎችን እያየን ቀጣዩን የመጣውን የሚኒስቴር ፈተና ለማለፍ ዝግጅት እያደረግ ነው። የፍኖት ሰላም ዜሮ አንድ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት ርዕሰ መምህር አቶ ተመስገን መኮንን በዚህ ዓመት 1843 ተማሪዎችን በመመዝገብ በወቅቱ ትምህርት እንዲጀመር ስለመደረጉ ያነሳሉ። መምህራን ከመደበኛው የመማር ማስተማር ስራቸው በተቃራኒ ሸፍት ተማሪዎችን የማብቃት ስራ እየሰሩ ስለመሆኑ በመጠቆም ቲቶር እየተሰጠ ያለው ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ነው ግን ለየት ባለ መልኩ ስድስተኛ እና ስምንተኛ ክፍሎች በተለይ ቅዳሜ ቅዳሜ ሳይቋረጥ በተለይ እንግሊዝኛ፣ አጠቃላይ ሳይንስ፣ ሂሳብ እነዚህ ጠጠር ጠጠር ያሉ ትምህርቶችን በአግባቡ ቱቶሪያል እንዲሰጧቸው ከመምህራን ጋር ተነጋግረን ጨርሰናል። ቅዳሜ ቱቶሮ ይጀምራል ማለት ነው። እና በዚህ አግባብ ልጆችን ለመደገፍ እየተደረገ ያለው ጥረት ሰፊ ነው። የፍኖተ ሰላም ትምህርት መምሪያ ኃላፊ አቶ የስጋት ደሴ ባለፉት ሁለት ዓመታት ተቋርጦ የቆየውን ትምህርት በማስቀጠል ከትምህርት ገበታ ውጭ ሆኖ የቆዩ ተማሪዎችን በመመለስ የመማር ማስተማር ስራውን ውጤታማ ለማድረግ አስፈላጊ ሁሉ ርብርብ እየተደረገ ስለመሆኑ ይገልጻሉ። በትምህርት ዘመኑ በ102 ትምህርት ቤቶች 89 ሺ በላይ ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙ አክለዋል። በከተማ ደረጃ በቅድመ መደበኛ ወደ ግልና የመንግስት ሆኖ ወደ 11 ትምህርት ቤቶች አሉን። እነሱ ሙሉ በሙሉ የጀመሩበት ሁኔታ ነው ያለው። ከአንድ እስከ 8ኛ ወይም ደግሞ አንደኛና መካከለኛ ደረጃ የምንለው ወደ 15 ትምህርት ቤቶች አሉን። ከ15 ትምህርት ቤቶች የግልና የመንግስትን ጨምሮ ማለት ነው። ከ15ቱ ትምህርት ቤቶች አንዱ ትምህርት ቤት ነው መማር ማስተማር ያልጀመረው። ይሄም ሰላም አምባ ወይም ማረሚያ ቤት የሚባለው ትምህርት ቤት መማር ማስተማሩን እነሱ የሰው ኃይል ገብቷል ብሎ እስካላሳውቁን ድረስ መማር ማስተማር ያልጀመረው፣ ሌሎቹ ግን መማር ማስተማሩን የጀመሩበት። ሀይስኩል ደረጃ ደግሞ ወደ ሶስት የሀይስኩሎች አሉን። እነሱም በወቅቱ ሙሉ በሙሉ ወደ ስራ የገቡበት ሁኔታ ነው ያሉ። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ እድሜያቸው ለትምህርት የደረሰና በትምህርት ቤቶች የሚጠበቁ ተማሪዎች በትምህርት ገበታ ላይ እንዲገኙ መምህራንና የትምህርት መምሪያው ጥሪ አቅርበዋል።